እንደሚወድሽ ለማወቅ እነዚህን ስድስት ነገሮች አድርጊ። ባለቤትሽ ወይም የወንድ ጓደኛሽ የእውነት ይወድሻል? ለወሲብ ወይስ ለቁም ነገርን የሚፈልግሽ? በዚህ ቪዲዮ መጨረሻ የምታውቂ ይሆናል። አንድ ወንድ እንደሚወድሽ ለማወቅ ምን ማድረግ እንዳለብሽ መንገዱን ላሳይሽ እነዚህን ነገሮች በመሞከር እውነተኛ ስሜቱን ማወቅ ትችያለሽ እስከ ቪዲዮ መጨረሻ ድረስ ለምትቆዩ ቦነስ አለኝ እርግጠኛ ነኝ ቦነሱ እንዲያመልጣችሁ አትፈልጉም ነጥብ መያዝ ጀምሪ። አምስተኛ የሱን ትኩረት ተመልከቺ። በአንቺ ላይ ምን ያህል ትኩረት እንደሚሰጥ ተመልከቺ። በውይይታችሁ ወቅት ስልኩን የሚመለከት ከሆነ ወይም በሌላ ነገር የሚረበሽ ከሆነ ትኩረት እየሰጠሽ አይደለም ማለት ነው። አራተኛ ተግባር። የእሱን ተግባር ተመልከቺ። ከቃላት በላይ ተግባሩን ተመልከቺ። ተግባሩ ከቃላቱ ጋር የሚስማማ መሆን መቻል አለበት። ሶስተኛ ቤተሰብ ስለ አንቺ ለቤተሰቡ ነግሯቸዋል። እነሱን እንድታገኚ ፍላጎት አለው። ሁለተኛ የሰውነት ቋንቋ፣ የሱን የሰውነት ቋንቋ ተመልከቺ። ወደ አንቺ ሲቀርብ ምን ያህል ምቾት እንደሚሰማው ተመልከቺ። ያይን ኪኪ ያደርጋል፣ ፈገግ ይላል። አንደኛ ቀጥተኛ ጥያቄ መጠየቅ። ከላይ ያሉትን ነገሮች ግልጽ ካልሆነ በቀጥታ ጠይቂው። ስለአንቺ ምን እንደሚሰማው ጠይቂው። ሀቀኛ መልስ እንዲሰጥሽ አድርጊ። እስከዚህ ድረስ ለቆያችሁበት ቦነስ አለኝ ብያቸዋለሁ። ወደ ቦነሱ እንሂድ። ቅናት፣ በዚህ ላይ ትልቅ ጥንቃቄ አድርጉ፣ ምክንያቱም አደገኛ ስለሆነ የእሱን ቅናት ቀስቅሺ ከሌሎች ወንዶች ጋር ትንሽ ገደብን ሳታልፊ ተነጋገሪ። ከዛ የእሱን ምላሽ ተመልከቺ። የቅናት ስሜት ካሳየ ሊወድሽ ይችላል። ደግሜም የምናገረው ጥንቃቄ አድርጉ፣ ምክንያቱም አደገኛ ስለሆነ። እነዚህን ነገሮች በመሞከር የአንድ ወንድ እውነተኛ ስሜት ምን እንደሆነ ማወቅ ትቻለሽ። ነገር ግን ሁልጊዜም በአክብሮትና በጨዋነት ተንቀሳቀሺ። ቪዲዮ ከተመቻችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ ሃሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።